በክልሉ የተሰጠው የስድስተኛና የስምንተኛ ክፍል ክልል አቀፍ ፈተናና በባህር ዳር ከተማ የተካሄደው የሃይማኖት ተቋማት ጉባኤ በሰላም መጠናቀቁን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አስታወቀ። የጸጥታ መዋቅሩና ህብረተሰቡ ላደረጉት አስተዋጽኦም ጠቅላይ መምሪያው ምስጋና አቅርበዋል። ተጨማሪውን ከትሩንጎ ድሳ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ በክልሉ የተሰጠው የስድስተኛና የስምንተኛ ክፍል ክልል አቀፍ ፈተና በሁሉም ዞኖችና ወረዳዎች በሰላማዊ ሁኔታ መጠናቀቁን በሰጠው ጋዜጣዊ መግለጫ አስታውቋል። የስድስተኛና የስምንተኛን በሁሉም ወረዳዎችና በሁሉም ዞኖች ፈተና ተካሂዷል። ይሄ ፈተና ሲካሄድ ፍጹም ሰላማዊ በሆነ መንገድ ፈተናው ተካሂዷል። የተካሄደባቸው ዞንና ወረዳዎች 214 ወረዳዎች ፈተና ተካሂዷል። በእነዚህ ላይ ምንም አይነት እንትን ያጋጠመና ችግር የለም። ተፈታኙም አስፈታኙም የጸጥታ መዋቅራችንም መላው የአማራ ሕዝባችንም ቅንጅታዊ ስራ በመፍጠር ተማሪዎቻችን በሰላማዊ ሁኔታ ተፈትነው ወረጃውን ወደ አንድ ማዕከል የማሰባሰብ ስራ እየተሰራ እንዳለ መግለጽ እወዳለሁ። እንደ ሀገር በባህር ዳር ከተማ የተካሄደው የሃይማኖታዊ ተቋማት የሰላም ጉባኤም ሆነ ህዝባዊ ሰልፍ በስኬት መጠናቀቁንም ነው የአማራ ክልል ወንጀል መከላከል ጠቅላይ መምሪያ ዋና አዛዥ ምክትል ኮሚሽነር አበበው ቤ የገለጹት። በባህር ዳር ከተማ የተካሄደው የሃይማኖታዊ ጉባኤ 4 አምስት እስከ ሰኔ እስከ የተካሄደው መላው አማራ እንደ ሀገር ደረጃ በኢትዮጵያ ደረጃ አማራ ክልል ላይ ተካሄዷል። ይህም ሰላማዊ ሁኔታ በተደረገው ሰልፍም በተደረገው ጉባኤም ህዝባችን የባህር ዳር ህዝብም የዚህ ተባባሪ ሆኖ የጸጥታ መዋቅራችንም ትልቅ ሚናውን ተጫውቷል። ሰልፉም ውይይቱም ስኬታማ እንደነበር አረጋግጠናል። ጸጥታ መዋቅሩና ማህበረሰቡ ላደረጉት ትብብርና ተሳትፎ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ምስጋና አቅርቧል። ላደረገው አስተዋጽኦ መላው ህዝባችን ላደረገው አስተዋጽኦ ለፈተናውም ለጉባኤውም ላደረጉልን ትብብር ትልቅ ምስጋና አለን። የጸጥታ መዋቅራችን ህግን በማስከበር ሰላማዊ ሁኔታ እንዲሆን በማድረግ እስከ ወረዳ ድረስ እስከ ቀበሌ ድረስ በመውረድ በቅንጅት የክልላችን ጸጥታ መዋቅር ከፌዴራል ጸጥታ መዋቅር ጋር በቅንጅት በመስራት ሰላማዊ አንጻራዊ ሰላማዊ በመፍጠር ጥሩ ምስጋና ጥሩ ውጤት የተመዘገበበት ነው ብለን እናምናለን። በዚሁም ትልቅ ምስጋና ክብር ምስጋና ለጸጥታ መዋቅራችን ማስተላለፍ ይፈልጋል። በቀጣይም ህዝቡ ከጸጥታ መዋቅሩ ጋር በጋራ በመስራት ሰላሙን ማረጋገጥና ልማቱን ማስቀጠል እንደሚገባም ምክትል ኮሚሽነር አበበው ያሳስበዋል። ስለዚህ ባህር ዳር ላይ ቀጣይም ብዙ ስራዎች ይጠብቁናል። የተለያዩ የተለያዩ ስብሰባዎች የክልላዊና ፌዴራላዊ ስብሰቦች ይካሄዳሉ። ጉብኝቶች ይካሄዳሉ። የውጭ ሀገር ዜጎች ይመጣሉ። ቱሪስቶች ይመጣሉ። ይሄን ደግሞ ባህር ዳርን ባህር ዳርን ባህር ዳር ማሰኘት የጸጥታ መዋቅራችን መለው ህዝባችን መለው የኢትዮጵያ ህዝብ መለው የአማራ ክልል ህዝባችን ለዚህ ተባባሪ መሆን አለበት። ከጸጥታ ኃይሉ ጎን መሆን አለበት። የጸጥታ ኃይሉ ደግሞ ይሄን ኃላፊነቱ ተሸክሞ ከመለው ህዝባችን ጋር በማዋየት በመነጋገር፣ በመደማመጥ፣ በመግባባት ክልላችን ወደ ሰላማዊ ሁኔታ ማምጣት ይጠበቅብናል ብዬ አስባለሁ።